ፍቅር ከፈጣሪ ጋር ነው። ጋውነውእውነተኛ ፍቅር የሚባለው እውነተኛ ፍቅር የምታገኘው ከቤተሰቦች ከልጆች ነው እንጂ ሌላ ወይ ሌላ የሆነ ልጆችሽም የለም። ኢቨን እኔ አሁን እዚህ ጋር አበሻ በብዛት ሃይማኖተኛ ስለሆነ ነው እንጂ ከፈጣሪ ጋር ለራሱ ትክክለኛ ፍቅር የለም። አታ ፈቅር ፈጣሪ ገነት እንደማንገባ ሰላም ነሽ? አይ ታዲያስ፣ ዝም አልክ እኮ እየተማርኩ ነው እየተማርኩ ነው በቃ ልማር እንጂ አልገባ ጀርባ ፈጣሪን ማለት ነው። ኢቨን ፈጣሪ ገነት እንደማያስገባችሁ ብታምኑ ርሹር ብትሆኑ እኔ እዚ አላህን ብከተለው ኢየሱስን ብከተለው ገነት አልገባም የሚለውን እርግጠኛ ብትሆኑ ፈጣሪን አትከተሉትም። ማትከተሉት ያ አዳወራ ማበሻ ጋ እንደዚህ ያለ ነገር እንጂ ዘሳ ፖይንት አትከተሉትም። ደቂቃ አትከተሉትም። ያ ማለት ኮንዲሽን አለው ፍቅራችን የሰው ልጅ ሲባል ፍቅራችን ኮንዲሽናል ፈጣሪ ትልቁን እኔ ገነት ለመግባት ብዬ የምከተለው ከሆነ እኔ ወንድ ልጅ አፍቅሬ ዝም ብዬ ማይሰራው ኮንዲሽናል ላፈጥረው ይችላሉ አብሬው ግን አሉ ነ ልዩነቱ። ምስ ወንድ ልጅ ከሴት ልጅ ጋር ፍቅር ሲይዝ ፍቅር ሲይዛ ሴት ልጅን ሲወድ ምንም ኤክስፔክቴሽን የለውም ገንዘብ ምንድነች በዚህ አይልም። እናንተ ግን አስር ዓመት አስራ አምስት አመት ወደፊት ታስባላችሁ። ወንድ ልጅ አሁን አሁን በአሁኑ ባለው ሁኔታ እጠራጠራለሁ። ወንድ ልጅ ኮንዲሽን አላለም። ለመሆኑ ቆንጆ እንዴት ነሽ? ደህና ነሽ?

አንዳንድ ጊዜ ሴትል ያደረጉ ወንዶች ወይም ደግሞ በጣም ላ የሆነ ፋይናንሽ ስቴብል የሆኑ ሰዎች በሴት ልጅ የፈልጉት ሰላም እናፍቀር በነሳለሰው እና አንድ ምን አለ መሰለ ጂጂ፣ በጣም ያስማማኝ ነገር ማለት ነው። እኔ ብሮክ ሴት ብሮክ የሆነችን ሴት ማግባት የማልፈልግበት ምክንያት አለ ኖት ቢኮዝ ኦፍ ገንዘብ ፕሮቫይድ ስላላደረገች ሳይሆን የምትመጣው በፑር ሜንታሊቲ ስለሆነ ነው አለ። እና እሱ እሷሁን ኢቨን ያለኝን አሳይት ራሱ ማኔጅ ለማድረግ እሷ የመጣችበት ባክግራውንድ እና ያለበት ፍሪኳንሲ ስለማይገጥም ኢትስ ገነ ቢ ዲፊካልት ነው። ግን አንድ ነገር ነገርሽ ነው። የአበሻ ማይንድ ሴት ስፔሻ የአበሻ ሴቶች ማይንድ ሴት እንደው እንደሚያወሩት ምናምን አለው ቢስት ያንን ያህል እንደዚህ የሆነ ገንዘብ የሆነ ደቅ የሆነ ጥቅም ምናምን አይነት ሰዎች አሉ። ያ ኦፍኮርስ ላይክ የሆነ ግን ያው ስፖይል መደረግ ሊፈልጉ ይችላሉ በጓደኞቻቸው የሆነ አሪፍ ነው። እና ወንድ ልጅም ሆነ ፍቅሮ ኮንዲሽናል ነው። አባቴ እንዳላስረዳን ይጠምዱኛል ብዬ እኮ ነው። የወንድ ልጅም ፍቅር ኮንዲሽናል ነው። ሁሉም ኮንዲሽናል ነው። አየህ፣ ሰላምን ፈልጎ እሷን ካገባ ይሄም ከእሷ ሰላሙን ያጣ ቀን ይተዋታል ማለት ነው። ገባ? ይሄ ምንድን ነው? ኮንዲሽናል ነው። እዚህ ምድር ላይ ያለ ፍቅር እንዳለ ኮንዲሽናል ነው ከፈጣሪ ጋር ሁን ላያለ ፍቅር ኮንዲሽናል። ይህ ሰው የሰው ልጅ ባህል እጅሽ እጇን እንዳትቆርጠው ቆርጠው። ስለዚህ ቹዝ ዮር ፖይዝን ዋይዝ ነው ሁሉ ነገር አልሽ ከራሴ ሕይወት እኔ ምን ያህል ወደው ምናምን ብንገበገብለት እሱ ስራ ሰራም ያለቀም የኔ ፍቅር ይጠፋል አልኩሽ። የኔ ፍቅር ይጠፋል አልወደውም። እኔ እንደ ወንዶኝ የነገራችሁና ወንዶችን ወክዬ እኛም የሚያስደስተን አንድ ነገር ሴት ልጅ ማስደሰት ነው ያለንን ምንም ነገር ማለት ነው። በገንዘብም ሆነ በምንም እሷ ላይ የሆነ የምትፈልገውን ነገር ልብስም ሆነ ባለቤት ላይ የሆነ ላይፏ መቀየር ነው፣ ቤተሰቦቿ መቀየር እሷ ደስታ ነው የሚያስደስት ሴት ልጅ ላይ የሆነ ስትኮራብን እንደ ወንድ እንደ ባል መከታ መሆን ነው የምንፈልገው ት ስ ደግሞ የምንፈልገው ከዛ ደግሞ የምትፈልገው አንድ ነገር ምንድነው? ክብርና ሰላም ያንን ስላጣን የምንሄድ ሳይሆን እናስበዋለን አገልግሎት ችሊጅ ከአምስት ዓመት በኋላ በእንደዚህ አይነት በአሁን ባላት ስሜት አብራ ከኔ ጋር መኖር ትችላለች። ደፍነት እኛም ካልኩሌት ያደርገዋለን፣ ሪስኩስ ዝም ብለን አንገባ። የሆነ ችምት ዘል የሆነ ቀበጥ የሆነች ዝምብላ ላይክ የሆነ በሶሳይቲ ብሬኖች ደሆና ምናምን ነገር የምታስብ ከሆነ ነው ማንም ሰው አይገባም። ለጊዜው ሊሆን ይችላል ስለተመቻች። መ እና አንኮንዲሽናሊ ልንወድ የምንችለው በአንጻራዊ እኛ ከእናንተ እንሻላለን አንኮንዲሽናሊ ከነጥፋታችሁ ከነምናችሁ ምንጣቸው እንዲያውም ሴት ልጅ ፍቅሯ ከወንድ ፍቅር ይሻላል ለምን መሰለህ እስኪ አንድ ወንድ አንድ ወንድ ጥራልኝ ሰክራ በረንዳ ላይ የምተኛ የምታጨስ ቦርኮ የሆነች ሴት አፍቀው ያገባ ወንድ አንድ ወንድ እንትን በለኝ እኔ ግን አስር ሺህ ሴት እጠራለሁ ሰካራሙንዝከሴተኛ ጋር ሉ የሚያገባ ወንድ አይደለም እንደ ፍቅር ነው። የእሱ ሱስ ሴተኛ ዳሪዋ ከአሁን አብሯቸው ከተኛው ሴቶች በተለየ አብረው በተለያየ ፖዚሽን እና በተለያየ ነገር ስላደረገች ስለዚህ እሷ ስሜቱን በደንብ ሳትስፋይ ስላረገች እንጂ ሴተኛ አዳሪነቷን ጠልቶ አደ። ወንድ ልጅ ደግሞ ለስሜቱና ለሆዱ ይሞታል። ሴቶች ሱፐር ፓወር ነው። ስለዚህ ሴት ልጅ ስታፈቅር እንዲያውም ከወንድ ልጅ የበለጠ ፋራ ነው ይላል። አንደኛ እኔ ቤተኛው ወንዶች ስለየትኛው ወንዶች እንደ